በኢትዮጵያ በጎነት ለአብሮነት በሚል መሪ ሀሳብ የተጀመረው የወጣቶች በጎ ፈቃድ የማህበረሰብ አገልግሎት መርሃ ግብር ኢትዮጵያዊ እሴቶችንና መርህዎችን ለወጣቱ ትውልድ በማስተላለፍ በዘር፣ በጎሳ፣ በሃይማኖትና በሌሎችም ማንነቶች ላይ መሰረት አድርጎ ያለውን መከፋፈልና ጥርጣሬ በማስወገድ የወጣቶችን የሀገርና የህዝብ ፍቅር ለማሳደግ ከፍተኛ አስተዋጽኦ እያበረከተ ይገኛል። የሰላም ሚኒስቴርም ከወራቤ ዩኒቨርሲቲ ጋር በመተባበር ያዘጋጀው አስራ ሁለተኛው ዙር ብሔራዊ የበጎ ፈቃደኞች ማህበረሰብ አገልግሎት የሰልጣኞች ምረቃም በዩኒቨርሲቲው ቅጥር ግቢ ተካሂዷል። ሚኒስቴሩ ከ2013 ዓ ም ጀምሮ ለተከታታይ 11 ዙሮች በጎ ፈቃደኞችን በማሰልጠንና በመላው ሀገሪቱም ስምሬት በመስጠት ውጤቶችን ማስመዝገብ ስለመቻሉም በወራቤ ዩኒቨርሲቲ በተካሄደው የ12ተኛው ዙር የሰልጣኞች ምረቃ መርሃ ግብር ላይ የተገኙት የሰላም ሚኒስቴር ዴታው ዶክተር ከይረዲን ተዘራ ይናገራሉ። ኢትዮጵያ ሰፊ ማህበረ ባህላዊ ሁሉ ሀብት ቢኖራትም ከታሪካችን ከወሰድናቸውና በተለይ ከሀገር ምስረታ ተያይዞ የገጠሙንን የሀገረ መንግስት ግንባታ ክፍተቶች ይፈታሉ ብሎ ከለያቸው ቁልፍ ስራዎች ውስጥ መካከል ዜጎቻችን ከተወለዱበት አካባቢ ውጭ ሌላው ኢትዮጵያዊ እህት ወንድሙን የሚያውቁበትና ብዝሃ እውቀት፣ ብዝሃ ክህሎት ያለው ሆኖ እንዲወጡ ከማድረግ አኳያ ከወሰዳቸው ቁልፍ ኢኒሽቲቭ ስራዎች ውስጥ አንዱ አሁን እናንተ ወስዳችሁ ልትሰማሩ ይዘጋጃችሁበት የብሔራዊ ወሰን ተሻጋሪ በጎ ፈቃድ አገልግሎት ነው። ይህ ሀሳብ በዋነኛነት በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የዛሬ ሶስት ዓመት የምታስታውሱ ከሆነ ተጀምሮ በመጀመሪያው ዙር አስር ሺህ ተማሪዎች ከመላው ሀገሪቱ ተወጣጠው በተለያየ እውቀት ከትምህርት ባገኙት እውቀት በተጨማሪ ብዙ እውቀት አዳብሮ በተለያየ አካባቢ በመሰማራት አሁን ላየ ነው እና እያገኘ ነው ላለነው አንጻራዊ ሰላምና ሀገራዊ አንድነት የራሱን አበርክቶ እያደረገ ያለ ትልቅ ፕሮግራም ነው። ኢትዮጵያውያንን ምንም አይነት ኃይል ሊነጣጠል አይችልም ያሉት ሚኒስትር ዴኤታው ለዚህ ደግሞ የሀገራችን ስሪትና የህዝቡ ባህልና እሴት ሊነጣጠል ለሚችል ኃይል ምቹ እንዳልሆነም ያብራራሉ። አንዳችን ለአንዳችን መነጠል የማንችል መለያየት የማንችል ተደርገን የተሰራነ ኢትዮጵያን ለመነጠል በጣም አስቸጋሪ ናት። እንደ ዶሮ አስራ ሁለት ብልት ብሎ ቷቷቷ ማድረግም አይቻለም። ተሞክሯልም፣ እየተሞከረ ነው። ዘ ሞስት ሬዚሊየንት ነን፣ የዚህ ሀገር ልጆች ነን። አም ፕራውድ ቱ ቢ አን ኢትዮጵያን። በጣም መኩራት ያለብን። በቅርብ ጊዜ ብቻ በቅርብ ጊዜ ብቻ ብታስታውሱ አንድ ችግር አንድ ችግር በተራ ተራ መምጣት ያባት ነው። ሁሉም ችግሮች በተመሳሳይ ሰዓት መጥተው ሁሉንም ችግሮች በተመሳሳይ ሰዓት የመለስ ድንቅ የአድዋ ልጆች ውጤት ሰዎች ነን። ይሄ በጣም ያኮራ ነው። እውነቴን ነው የምላችሁ። በወራቤ ዩኒቨርሲቲ ስልጠና ያጠናቀቁ በጎ ፈቃደኞች ከዛሬ ጀምሮ ለሀገራችን ሰላምና እድገት ትልቅ ኃላፊነት እንድትጣልባቸው ገልጸው ሁሉም ሰልጣኝ በሄደበት አካባቢ የሰላም አምባሳደር በመሆን አኩሪ ስራ እንዲሰራም ምክራቸውን ለግሰዋል። ሀገራዊ ኃላፊነትና አርበኝነት የያዘ ማህበራዊ አርበኛና ማህበራዊ ወታደር እንደሆናችሁ እያሰባችሁ እንቅስቃሴያችሁና ቆይታችሁ እጅግ ያማረ ሆኖ ቀጣይ ስንገናኝ በተጨማሪ በጣም በሚያምር ሁኔታ እቺ ለምታዩት ኢትዮጵያ ጠጠር አሸዋና ብሎኬት በማቅረብ ሀገሬን አስታውሳለሁ የምትሉበት የምትኮሩበትና የታሪካችሁ አካልና የስራ ሲቪያችሁ አካል እንደሚሆን በማበል ቀጣዩ ጊዜያችሁ እጅግ ኃላፊነት በተሞላ መልኩ እንድትሄዱ ሚኒስቴር መስሪያ ቤታችን በድጋሚ አደራ ለማለት ወዳለሁ። የወራቤ ዩኒቨርሲቲ ፕሬዚዳንት ዶክተር ኢንጂነር ቶፊቅ ጀማል በሀገር ግንባታና ሰላም ላይ ከበጎ ፈቃደኞች ብዙ እንደሚጠበቅ ተናግረዋል። በሀገር ግንባታና ዘላቂ ሰላም ላይ በትጋት እንድትሰሩ ኢትዮጵያ ከእናንተ ብዙ ትጠብቃለች። እርስ በርስ ያደረጋችሁት የባህል ልውውጥ አብሮነታችሁና አንድነታችሁ በተሻለ መልኩ እንዳጠናከረ አንጠራጠርም። በዜጎች መካከል ማህበረሰባዊ ትስስር እንዲጎለበት በትኩረት እንዲሰሩ መልእክታቸውን ያስተላልፉት ፕሬዚዳንቱ በስራቸው ለሌሎች አርአያ የሆኑ ተግባራትን እንዲሰሩ ምጥር ያቅርበዋል። በዜጎች መካከል ማህበራዊ ትስስር እንዲጎልበት በርታችሁ በርታችሁ ስሩ ለሀገራችን ዘላቂ ሰላም የበኩላችሁ ነው። ተወቁ። በጎ ፈቃደኝነት የመልካም ስብዕና ባለ መሆን ነውና ሌሎች ለሌሎች አሪያ እንድትሆኑ ጥሪ አቀርባሉ። ከተለያዩ አካባቢዎች የመጡ የ12ኛው ዙር በጎ ፈቃደኛው ሰልጣኞች በሚሰማሩበት አካባቢ በሰላም ሴት ግንባታና በሌሎችን መስኮች ህዝቡን ለማገልገል ዝግጁ እንደሆኑም ነግረውናል። ስለ ሰላም አምባሳደሮች ሆነን እኛ ሰላምን በኢትዮጵያ እንዲሰፍን በብዙ አንገል እንሰራለን ብለን እናስባለን። መደምንበት ስንሄድ ሁሉንም እንደየባህሉ ባህሉ አቀባበል አድርገን ያለውን ነገር አይተን ሁሉም ነገር ሰላም ለማስፈን በአቅማችን ያክል የቻነውን ያክል ለማድረግ ነው ያሰብነው።